ቪዲዮ አብሬ በቪዲዮ እንደኛው ቪዲዮ የምንሰራሁት። እሺ፣ አስረጅን ስለ ቪዲዮ ስትሰሪ ምን ቴክኖሎጂ እንደምትፈልግ ሄታችንን በምን እንድንረዳት እንደምትፈልግ አስረጅ። እሺ ቪዲዮ ከመስራት በፊት እኔ በቅርበት አውቃት የሰፈሬ ልጅ ነበረች እና ከዛሬ አራት ዓመት በፊት ዱባይ ነበረች። ዱባይ የሀበሻ ሬስቶራንት ውስጥ ተቀጥራ ትሰራ ነበረ አውቃለሁኝ፣ እንዳለች ግን እዚህ ሀገር እኔም እዚህ ያለሁት ላገኛት ግን አልቻልኩም ነበረ። አሁን ከአራት ዓመት በኋላ ኢትዮጵያ ከሄደች በኋላ አገኘናት። በኢሞ ስናወራት የነበረችበት ሁኔታ ነገረችኝ። ከዛ እኔ ባጭሩ መጥቼ እዚህ ቪዲዮ ሰራሁኝ። ጉዳዩ አሳጥሬ ነግርሻለሁ። ከዛ ልጅቷን አቀርብልሽና ነው ለራሷ ታይቃታለሽ። ጉዳዩ መሰለሽ፣ የሀበሻ ሬስቶራንት ውስጥ ተቀጥራት አገር ቤት ኢትዮጵያ የሀበሻ ሬስቶራንት ውስጥ ተቀጥራት ትሰራ ነበረ። ልጅቷ እዚህ ከምታሳ በፊት እዛ ተቀጥራት በምሰራበት ሰዓት የአሰሪዋ ጓደኛ የሆነች እዚህ ሀገር ምግብ ቤት ያላት ሴት አለች። እች ቤት እዛ ቤት ባህላዊ ምግቦች ትሰራለች፣ ጎበዝ ናት። ባህላዊ ምግቦችን አሪፍ አርገ ታበስልና ስታበስል ታይና መጀመሪያም ዱባይ መምጣት ፍላጎት ነበራት እጅጧ ዱባይ ማየት ትፈልጊያለሽ አደለስ? ትላት አዎ፣ በቃ እኔ ምግብ ቤት ስላለኝ እኔ ጋር ልውሰድሽና እዛ ትሰሪያለሽ ትላትላለች። እሷ መጀመሪያም ፍላጎት ስለነበራት እዚህ ትመጣለች። ከመጣቻት በኋላ መጀመሪያ ከኢትዮጵያ ስትመጣ በኢትዮጵያ ብር እንደምትከፍላት አነገረቻትም። እዚህ ከመጣቻት በኋላ እንዳለችው ስራዋን ቀጠለች። በመሀል እንደ ማንኛውም ሰው ስልክ ትፈልጋለች። በጣም ትንሽ የህፃን ልትታ ነበረ እየመጣችው ቤተሰቦች ሄደን ለማግኘት ስልክ ምናምን ስትል አይ ዝሜት ስልክ መያዝ አይቻልም፣ ስልክ ማውራት ስትፈልጊ በወር አንድ ቀን እኔ ራሴ ደውዬ ለአስርና ከአስራ አምስት ደቂቃ ያልበለጠ አገናኝሻለሁ ተባለች። ከዛ በወር አንድ ቀን ወደ ቤተሰቦቿ ጋር ትደውልና እናቷና ልጇን ታገኛለች። ብርም ደግሞ ወሯ ሲለብስ በወር በወር አይደለም የሚሰጣት የሁለት ወር የሶስት ወር በአንዴ የአንድ ወሩን እያዝና የአንድ ወሩን ይላክላታል። የአንድ ወሩን እያዝና የአንድ ወር ይላክላታል። ታሪኩ በጣም ሰፊ ነው። ባጭሩ ግን የሚከፈላት በኢትዮጵያ አስር ሺህ የኢትዮጵያ ብር ነው። እሱ ወደ ኢትዮጵያን የሚላክላት እንጂ በእጇ አይሰቃትም። እንደዚህ ስታደርግ ሴትዮዋ ጠይቂያት ነበራለች። በዛት ኢንፎርሜሽን ምንም የላትም። ዱባይ ውስጥ ምግብ ቤት ለሚሰራም ሰው፣ መድኃኒት ቤት ለሚሰራ ሰው ስንብር እንደሚከፈለው ምንም የምታውቀው ነገር የለም። ስለ ሶሻል ሚዲያም ኢትዮጵያም እያለች ስለ ሶሻል ሚዲያም ምንም አይነት ግንዛቤ ስላልነበራት የተባለችው እሺ ብላ መስራት ቀጠለች። ከሆነ ጊዜ በኋላ ወንድሟ እዚህ ሀገር የአክስቷ ልጅ ስላለች የልጅቷ ወንድም አክስቷ ልጅ ጋር ይደውል ና እህቴ እኮ ዱባይ ነው ያለ ሪያ ይቅርታ እኔ ጥያቄዎች እየጠየኩሽ እያቀራ ነው እንደኝ ገብተን የምናስብ ይያዝ ና መጀመሪያ በስንት ተስማምተው ከኢትዮጵያ እንዳመጣቻት እና እዚህ ከመጣት በኋላ ስንት እንደምትከፍላት አልጻፍኩኝ እኔ አይምሮዬ ሙሉ ናይዝም በመጀመሪያ ደረጃ የተበዳይ ስም ማን ነው ስሟ ስሟ እርስቴ ትባላለች። የአባቷ ስም ግን አላውቀውም። ችግር የለውም። እርስተን አንቺ ምንሽ ናት? የሰፈር ልጅ ናት። መጀመሪያ ከኢትዮጵያ ስታመጣት የሬስቶራንቷ ባለቤት በስንት ደሞዝ ተስማምተው ነው ደግሞ ዛቶ ነጋገር ነ ማለች ደግሞ ሳይነጋገሩ ነው ያመጣቻት። ካመጣቻት በኋላ ኢማራት ከገባች በኋላ ነው ደሞዝ በኢትዮጵያ አስር ሺህ ነው ብላ የነገረቻት። እሺ በአስር ሺህ የኢትዮጵያ ብር ደሞዝ በድርሃም ሶስት መቶ ድርሃም በሶስት መቶ ድርሃም ታችን ለስንት ጊዜ ያገለገለች ሴቶች የባህራ ችግር አለው። ቪዲዮ ለምን ለምን ማጥፋት ፈለግሽ? ሙፍራ ይፋዝ መዳም የይህርች ስራም ማጥፋት ትችያለሽ። ችግር የለውም። እሺ እና አስር ሺህ ብር ለስንት አመታት ነው? በአስር ሺህ ብር የሰራችው እህታችን ሁለት ዓመቷ ጨርሳ ሜ ስትፈልግ መሄድ አትችይን ብላት፣ ከእንደገና ቪዛውን አደሰችላትና አራት ዓመቷ ሳይሞላት ነው በመሀል ያሳፈረቻል። ስለዚህ ሶስት አመት ከስ ከስንት ጊዜ ወሩን በትክክል አላውቀውም፣ ግን ራሷ ልትነግርሽ ትችላለን። ሶስት ዓመት ከምናምን እንለዋለን፣ ችግር የለውም። ሶስት ዓመት ከምናምን ጊዜውን በትክክል ስለማውቀው። እሺ በዚህ ጊዜ ውስጥ በሶስት አመት ከምናምን ውስጥ አስር ሺህ ነበር። ደግሞ እዛ ሌላ ሌላ ምን በደል ይደርስባት ነበር? አይ የመጀመሪያ ሁለት አመቷ አስር ሺህ ብር፣ ከዛ በኋላ ደግሞ አንድ ሺህ የኢትዮጵያ ብር ተጨመራልኝ አለችው። አስራ አንድ ሺህ ሆነላት። ከስንት ጊዜ ከሁለት አመት ሁለት አመት ተጨርሳ የሁለት የሶስተኛ ስትጀምር አንድ ሺህ ተጨመር ከሁለት አመት በኋላ አንድ ሺህ ብር ተጨምሮ በእዚያ ውጭ ስልክ የላትም። ስልክ በፍጹም መዛሪያ ከገባህ ስልክ ይዘህ አታውቅም። እሺ፣ ከሁለት ዓመት በኋላ አንድ ሺህ ብር ተጨምሮ ስልክ በፍጹም አይፈቀድላትም ነበር። ቤተሰቧ ጋር በየስንት ጊዜ ትደውል ነበር? በወር አንድ ቀን ከሁለት ወር አንድ ቀን ሱ ደሞዟ ሚላክላት በሁለት ወር በየሁለት ወሩ ነበር። አው የአንድ ወር እያዝብኝና የአንድ ወር ይላክልኛል። የሁለት ወር ሲዝማ የአንድ ወር ይልክልኛል። አጥቺ ሁለት ወር እየያዘች የአንድ ወር ማለት ደሞዟ የሚላከው በየሶስት ወሩ ነው ማለት አ እሺ ከዛ ውጭ ምን ዓይነት ምን በደል ይደርስባት ነበር? ከነዚህ ከጠቀስቸው ነገሮች ውጪ በግል የሚደርሱባት ብዙ በደሎች እንዳልሆነ የነገረችኝ በዋናነት ግን በጣም ረጅም ሳትሰራ ስራ እንደነበረ እና በቂ ውሃ መጠጣት እንደማይቻል በቂ ውሃ ጠጥተሽ እንደፈለኩት ስርት ሽንት ቤት መሄድ አልችልም። ማች በቂ የሆነ ውሃ እንደፈለኩት ጠጣት አልችልም። ምክንያቱም ሽንት ቤት በቀን ከሁለት ጊዜ በላይ ሽንት ቤት መሄድ አይቻልም። ማይ ጉድነት ዛ አንድ ፈለግ መጠጣት አልችልም። ምክንያቱም ሽንት ቤት ሁለት ጊዜ ገኘኝ በቀን ነው ስለማይቻል ከኢትዮጵያ ውጭ ምግብስ? እኔ እንጃ ስለምግብ አልነገረችም። አልጠየቋትም። እሺ፣ ከዛ ውጭ ስድብ እና ዱላ አለ? አልጠየቋትም ስለሱ ስልክ። ስንት ሰዓታት ነበር የምትሰራው? ግን ከኢትዮጵያ ውጭ ጠዋት ይገቡና ማታ ሁለት ሰዓት ከዛ ስንት ሰዓት ወደ ሜታ ትሄዳለች? ረዝም በሀያ አራት ሰዓት ሊሞላ እኮ ትሪ አወር ብቻ ነው የቀረው። ስለዚህ ከሀያ አንድ ሰዓት ነው የምትሰራው እያልሽ ነው? አምስት ሰዓት እገባለሁ ስምንት ሰዓት ከሉ ከማታው ስምንት ሰዓት ነው የምገባው። ስምንት ሰዓት በኢማራት ስምንት ሰዓት ከሆነ በኢትዮጵያ ከምሽት ሁለት ሰዓት ነው። አንቺ ግን እያልሻለሽ ለሊት ሁለት ሰዓት ነው እህቴ። እርግጠኛ ነው አሁን በኢማራት ሁለት ሰዓት በሰት ለሊት ሰዓት ትንቴ። ስለዚህ ሀያ አራት ሰዓት ሊሞላ ሶስት ሰዓት ብቻ ቀረው። አምስት ሰዓት ተነስታ እስከ ሁለት ሰዓት ድረስ ምትቆይ ከሆነ ሀያ አንድ ሰዓት ነው የምትሰራው ማለት እኮ ነው። ሀያ አንድ እንደዛ ነች ሬስቶራንቱ ትንቲ ፎር አወር ነው የሚሰራው። አላውቅም እሱን። እሺ አሁንስ የሬስቶራንቱን ስም አትናገሪ? የሬስቶራንቱ ስም እራሱ ትናገር ልጅቷ ሪያት ሰጭኝ እፈልጋለሁ ምክንያቱም ልጅተው ያለችው ክፍለ ሀገር ነው። በሌላ ሰው ስልክ ገጽ አስገብቼ ነው እንድትጠይቅ ያሳደረት። ችግር የለውም ታይም እሰጥሻለሁ። እንጠብቃለን መጥታ ባለቤታ የሬስቶራንቱ ስም እንድትነግረን እንፈልጋለን። ምክንያቱም ይሄ ነገር የሬስቶራንቱ ስም ካልተገለጸ የሌላ ሬስቶራንት ስም እየጠፋ ነው። የሳራ አልሀበሻ ሬስቶራንት ስም እየጠፋ ነው። ብዙ ብራንች ያለው ቪዲዮን ስትሰሪ ብዙ ብራንች ያለው ኢማራት ላይ ስላልሽ ብዙ ብራንች ያላት ደግሞ ሳራ አልሀበሻ ስለሆነች ሰዎች እሷናት ስለዚህ ይሄ ደግሞ በእሷ ሀቅ ላይ ሀራም ነው ግዴታ የሬስቶራንቱ የሬስቶራንቱን ስመግለጽ እና ማስረጃ ማቅረብ አለባት ማስረጃ ካልቀረ ተቀባይነት አይኖርም እኛ እዛ ሬስቶራንት ውስጥ ትሰራ እንደነበረ ማስረጃ እንፈልጋለን ምክንያቱም ማንም ሰው ተነስቶ አንድ የአንድን ሬስቶራንት ስም ለማጥፋት የሆነ ሰው ለሆነ ሰው ከፍሎ እንደዚህ ሊያደርግ ስለሚችል ስለዚህ መታህታችን ስትነግረን ማስረጃ እዛ ሬስቶራንት ውስጥ የእውነት ትሰራ እንደነበረ ማስረጃዎችን ታቀርብልናለች። ጠይቅ ያትረልግውን መረጃ ሁሉ ትሰጥሃለች። ለዚህ እርግጠኛ ነኝ። ማስረጃ እጠይቃለሁ። እኔም እንደዛ ነው የምሰራው። ኦኬ፣ እንደዛ ነው የምትሰሪው፣ ሀያ አንድ ሰዓት ነው የምትሰሪው እና እንዴት እዚህ ጋር ታይም ኖረሽ እዚህ ጋር? እኔም እንደዛ ነው የምሰራው ብላ የጻፈችውን ልጅ ያዙልኝ። እንዴት ሀያ አንድ ሰዓት እየሰራሽ ከሆነ አሁን ምን እያረግሽ ነው እዚህ ጋር? ቲክቶክ ኮመንት እያረግሽ ነው። እንዴት እንደዚህ አይነት ነፃነት ኖረሽ? ሀያ አንድ ሰዓት የሚሰራ ሰው እዚህ ሰዓት በስራ ሰዓት ቲክቶክ ላይ ኮመንት ላይ ይገኛል? አብዬ ከገስቱ ወጥቼ ደውዬ ልምጣ። ኦኬ መውለሽ ነኝ ችግር የለም። ገዝተ ላይ የሆነች መደወላችሁ አንድ ስልክ ነው ያለሽ ያለው በዚህኛው ስልኬ ነው። መቀየርም ትችያለሽ ከፈለግሽ። እንዴት ነው የምታ አሁን እንዴት ነው እሷን በቪዲዮ ነው አይደል የምናገኛት? ቆይ ነገር ማዳመጥ አልቻለም። የሚፈስ ነገር ትንሽ ከጫጫታ ወራጅና ምንድን ነው የደረሰብሽ ነገር ምንድን ነው?

ከዛ ደግሞ ዳንከሲን ያሰሪየ ስትናገራ ስትቆጣት ነበር። በሰዓቱ ሁለት ሺ ጨምራልኝ ያለች በኢትዮጵያ ብር ነው ምቀብለኝ የነበረው። ምንድነው ስሙ ሬስቶራንቱ? ቤስቶፍ ኢትዮጵያ። እሺ፣ የባለቤቷን ስልክ ቁጥር ላኪልን። የባለቤቷን ስልክ ቁጥር ለመሲ ስጫት እና ለመሲ አሁን ሚውት አድርጌ ልቀበላት። አጎዳ አንቺ፣ አዎ፣ ተቀበያት። ስልክ ቁጥር የባለቤቷን ስልክ ቁጥር ትናትናት ለመሲ ለዘመዷ፣ ለመሲ መሲ፣ እኔ ጋር ወደ ዋትሳፕ ትልክልኛለች። እርስቴ ያውልሽ የሬስቶራንቷን ባለቤት ስልክ ቁጥሯን ለመሲ አሁን ስጫትና፣ ከዛ መሲ ደግሞ ለሀቢባ ትሰጣታለች። በቃልሽ ታውቂዋለሽ። በቃ ሁ ላለ በቃ ስልኩን አውጭና ለመሲ ስጫት። እሺ፣ ሌላ ሰው ማንም ሰው ቢጠይቅሽ ለማንም ይሄንን ስልክ ቁጥር እንዳሰጭ። ለመሲ ስጫት። መሲ ለሀቢባ ትሰጣታለች። እሺ እ ነት በጣም አመሰግናለው። እሽ በቃ ከዛ ሀቢባ ታወራሻለች። ከሀቢባ ጋር ብቻ ግንኙነትሽን አድርጊ። ሌላ ሰው ደውሎ ቢጠይቅሽ፣ ከማንም ሰው ጋር አታውሪ። ሀቢባ ራሷ ታወራሻለች፣ መሲም ታወራሻለች። ሌላ ሰው አታውሪ። እሽ መሲ ጋር አለ ቁጥሯ። እኔ ጋር ያለው የስራ ስልክ እንጂ የግል ስልክ አይደለም። የስራ የምግብ ቤት የስራ ስልክ ነው። የሁሉም ራሷነት ስልኩን የምትይዘው የስራውንም ሁሉንም እያለች ነው ህዝቡ ይሄ የስራ ስልክ የተባለውም እራሷ ባለቤቷ ናት የምትይዘው እያለችን ነው። እሱን ትልክልኛለሽ። በቃ መሲ፣ በቃ ዝጊው መሲ። ይኸው ዘግቼዋለሁ መሲ በርስቶ ሳትሆኚ መሲ ያትኛዋ የሬስቶራንቱን ስም አታውቂም ነበረ፣ ነገረችሽ አደለፈ አንቺ አታውቂም ነበር። የሬስቶራንት ስም ትናንትና ነው የጠየኳት። ና ትናንትና ነግረኛለች። የስራ ስልካቸውም አለሽ? የስራ ስልካቸው ትናንትና ስትነግረኝ ጊዜ ምግብ ቤቱ ይሄንን ይባላል ስትለኝ ጎግል ላይ ሰርች አድርጌ የምግብ ቤቱ ስም ታፔላ ላይ አግኝቼዋለሁ። እሺ ላት የሚኛውን ቁጥራትን እያወቅሽ የሳራ ስም ሲጠፋ ዝም ማለትሽ በጣም አስከፍቶኛል እውነት ትናንትና ነው የሉሽ ቡትናትናሆነትናንቱ ሆነ። እስከዚህ ሰዓት ድረስ እስከዚህ ሰዓት ድረስ እንደማታውቂ ነበር ስትነግሪኝ የነበረው እና እያወቅሽ ሲጠፋ ለምን አይገባትም? ሳራ ማታ ማታ ሳራ ቤት ጠርተውኝ ሳራ ቤት ጠርተውኝ ሲጠይቁኝ አዎ አላቅም ብያቸዋለሁ። ከዛ ማታ ስልክ ደውዬ የምግብ ቤቱ ስም አሁን ንገረኝ ስላት ስሟን ነገረች። ሰርች ማታ ነግራሽ፣ እኔ ቅድም ስጠይቅሽ አላቅም ስሙን አልሽም። እሺ እንደገና ቅድም አላቅም ከምቲ አቃለሁኝ ግን ከሷ ይውጣ ማለትም መናገር ትችያለሽ። ችግር የለውም እኮ ግን የሳራ ስም ሲጠፋ የሳራ ለሀበሻ ስም ሲጠፋን ስም ማለት ልቦናሽ እያወቀ ፌር አይደለም። ይሄ ግፍ ነው ሳራ ላይ የሚሰራው። ለምን እሷናት ብዙ ብራንች ያላት አሁን ይሄ ስ ይሄ ይሄ ሬስቶራንት ስንት ብራንች አለው? ይማራት ላይ ስንት ብራንች አለው? ሳራ ለሀበሻን አስገቧት ቤተሰብ። ሮጠብኝ ኮመንቱ ልስባት ሰባት ስለ አንዳንድ ቁጥር እየጻፈች ነው። ሞዲሬተሮች ሳራ ለሀበሻን አስገቧት፣ እየሮጠብኝ ነው ኮመንቱ፣ አንድ ቁጥር እየጻፈች ነው። ሶፊዬ ቤትዬ አስገቧት። አንዳችሁ እና ብዙ ብራንች ላልሽው፣ አሁን ስንት ብራንች እንዳለው ጉግል ላይ እናያለን። ቪዲዮ ስትሰሪ ብዙ ብራንች ስላልሽ ለዛ ነው ህዝቡ እንዳለ ሳራ ለሀበሻ ሬስቶራንት ነው እያለ ኮመንት ላይ ሲጽፍ የነበረው። ብዙ ብራንች አለው። ስንት ብራንች አለው? የሬስቶራንት ሬስቶራንት ቤስት ኦፍ ኢትዮጵያ ነው። ቤስት ኦፍ ኢትዮጵያ ስንት ብራንች አለው? ምግብ ቤት ውሷ ብራንቹን ስንት እንደሆነ አታውቅም፣ ግን ከዚህ ምግብ ቤት ሌላም ቦታ አላቸው ነው፣ ሌላም ቦታ አላት ዱባይ አንቺ ቪዲዮዎች ላይ ደግሞ እኔ ያው ተልኮልኝ እንዳየሁትኝ ብዙ ብራንች ያለው ኢማራት ውስጥ ብዙ ብራንች ያለው ነው ያልሽው። እና ብዙ ብራንች ከሌለው ሬስቶራንቱ ሆን ተብሎ ህዝቡ ሳራ አልሐበሻ ነው እንዲያስብ እና ኮመንት ላይ ሳራ አልሐበሻ ብሎ እንዲጽፍ ሆን ተብሎ የተደረገ ነው የሚመስለው። ለምን ኮመንቱ እንዳለ ሳራ አልሐበሻ ነው ያለው። ስለዚህ ህዝቡ ለእሷ ሬስቶራንት ያለው አመለካከት መጥፎ እንዲሆን፣ ለሰራተኞቿ ጥሩ ካልሆነች ህዝብ ሊወደት አይችልም። ስለዚህ መጥፎ እንዲሆን ሆን ተብሎ የተደረገ ነው የሚመስለው። አማራ ስልክ ቁጥራቸውን ላኪልኝ፣ ያው ላናገራቸው። ፋሚሊ ለምንድ ነው ሞዴሬተሮች ሳራን ሀበሻ ማታስገቧት? ቤተሰብ እየጻፈች እኮ ነው ኮመንት ላይ ለምን አታስገቧትም? ሳርዬ አበባ የለሽም ፍላወር። ሳርዬ እንደት ነሽ? አቦ ቁርጥሮ ልክ ያልሻሉ። እሺ ሰላምታ ብዬ እንዴት ናቸው ሰላም ነሽ፣ እንደንሳር እንዲነሽ የመስመር ስልክን ይላክሽልኝ የመሬት እኔ ዋትሳፕ ያለው ነው የምፈልገው፣ ቀጥታ የለኝም ኦር መስል ብዬ ሳለው እኮ እኔ ያለኝ የስራ የምግብ ቤት ስልክ እንጂ የሴት ግል ስልኳን አይደለም። ዋትሳፕ ደግሞ ስራ ስልክ ሞባይል የላቸውም፣ አላውቅም። እኔ አሁን ኦርደር ሲያደርግ ዋትሳፕ ላይ ኦርደር የሚያደርግበት ኦግል ላይ ያስቀመጡት ይህንን ነው።

ግፍ ዝም አንልም። እኛ ላይም ግፍ እንዲፈጸምብን አንፈልግም። እኛ ላይ እንዲፈጸም ማንፈልገው ግፍ ሰው ላይ ሲፈጸም እያየን ዝም አንልም። ቃል እገባላቸዋለሁ። እኔ የሬስቶራንቷ ባለቤት ስልክ አሁን ልካልኛለች። ነሲ እነግሬ ምላሿንም ለህዝብ አሳውቃለሁ። ይቅርታ ጠይቃ ልጅቷን ማትካሳት ከሆነ እኔ የሬስቶራንቱን ስም ለጥፌ ለው ሁሉም አለም ላይ ያለ ሀበሻ እንዲያውቅ ይሄ ግፍ ይሄ ግፍ የተፈጸመባ መሲ የሰራችው ቪዲዮ ይሄ ወይ ፎሎወር ብዙ ስላገኘ እንትን እንዳይልባት እሱን ፕራይቬት አርግልኝ። ይሄ አልሃበሳ የሚለው ሌላ ቪዲዮን አክሲ። መሲ መሲ ወይ ቪዲዮን አክሲ የሰራሹን ቪዲዮ እንዳለ የሳሪ ስም ስለተገለጸበት አክሲ ውሽ ግን ኮሜንቶቹን እኮ ከእሷ ጋር ከወራን በኋላ የሳሬ ስም ሜንሽን ያደረጉበት ኮሜንቱ አንድ በአንድ ነው እየተከታተልኩ ያጠፋኋቸው። ማሪ ቪዲዮ ናትም ስቲል ነው አዲስ ሰው ቪዲዮን ሲያየው ስቲል ነው ሳራ ለሀበሻ እንዲያስብ ስለሚችል ቪዲዮን ጥሩ አይደለም ማለት ነው ፕራይቬት አል ላይኮ ይሄ ላይኩን ብለሽ ከሆነ ፋይቬት፣ እኔ ስንጀምር የላይክ የፎሎ ምናምን አንፈልግም። ከዛ በኋላ ቪዲዮ ደግሞ ስሪ። እውነታው እንደወጣና የሬስቶራንቱን ስም ገልጸሽ ቪዲዮ ስሪ። እኔ የሬስቶራንቷን ባለቤት አናግሬ ቪዲዮ የሬስቶራንቱን ስም ለጥፌ ቪዲዮ እሰራለሁ። ሁላችሁም ሌባ ሳጋልጥ፣ ህገወጥ ደላላ ሳጋልጥ ሼር ቢዩት ሪፖርት አድርጋችሁ በሚሊዮን ቪው እንደምታደርሱ ምንም እንድታደርሱ ሁላችሁ። በዚህ አናግሬያቸው ባለቤቶቹ ይቅርታ ሊጠይቋትና ካሳ ሊክሷት ፈቃደኛ ካልሆኑ መጠለቅ አለበት፣ ስማቸውን ለጥፌ ቪዲዮ እሰራለሁ። ሁሉም የቢዩት ሪፖርት አለበት። ሁሉም መስማት አለበት። ጥሩ ጥሩ የሚሰራ ሰው መመስገን አለበት፣ ሰውን የሚበድል ሰው ደግሞ መወቀስ አለበት። ዛሬ ጥሩ ሲሰራ እንደምናመሰግናት ሁሉ መጥፎ የሚሰራን ሰው ደግሞ ማዋረድ አለብን። ካለበለዚያ እንደዚህ የሚበደሉ ሰዎች የተበደሉ ወይም እኔ አሁን የምፈልገው በእሷ ስለሆነ የተሰደኩት የጠፋ መጠየቁ ሳይሆን ቪዲዮውን ሰርታ ቪዲዮ ታርፋልኝ ልክ አሁን እንግዲህ ስሟን ስለተናገረች ያው ስሙን ተናግራ ይሄ ስል ታውቃልኝና፣ የፎሎና የላይክ ችግር የለብኝም የፎሎና የላይክ ችግር የለብኝም ብላለች። ስለዚህ ቪዲዮን አሁን እንደወረደች መጠፋለሁ። አመሰግናለሁ። ወዳችሁ በጣም ነው የማከብራችሁ የምትፈልጉኝ ከሆነ

ታሪ በነገራችን ላይ እኔ እስካሁን ቤት ቁጭ ብያለሁ። እውነት በጣም የሚሄድበት ጉዳይ ነበር ሀቆ አስኪወጣ ድረስ ነ እንያቱም፣ ታሪን የምናውቃት በተግባር ነው። አንቺን በተግባራዊ ሲሆንች እንደምናቅሹላ ማለት ነው። በዚህ አጋጣሚ ግን ትች ደሪቨሪዎችን በጣም በጣምን የምናመሰግነው ነው። ወጣቶችን ሰፖርት የምታረግ አረብ ሀገር ያሉት እህቶቻችን ሰፖርት ስለምታረግ በጣም እናመሰግናለን። በብዙ እርዳታ ነው የምናቀፍ ሳርዬ ደግሞ ከወሬ በዘለለ ደግሞ በተግባር ነው ገባሽ የምናቀብ። ስለዚህ ለአንቺ ምንም ይገባሻል። ላንቺ አ ዘጠኝ ሺ ሰው ሀምሳ ሺ ሰው ተሰብስቦ ላንቺ ቢመሰክርልሽ ችግር የለውም። ሳርዬ እና እንኳን ሀቅሽ ወጣ ሀቅሽ እስኪወጣ ድረስ ነው ቁጭ አልኩት። ሀቡዬ፣ ተባረኪ። ማርያምን፣ ቃል የለኝም ለአንቺ ሀቡዬ። በቃ ይህ ምን ነበር የፈለኩት? እሺ ኔ ማረሽ። በጣም እናመሰግናለን ሁላችንም ስፖንሰር ያደርግሻል በደንብ አድርገ ይቺ ጋር